ጤና ይስጥልኝ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን ላስተዋውቃችሁ። ሕወሓትን በማስመልከት ምርጫ ቦርድ የወሰነው ውሳኔ ጠቅላይ ሚኒስትሩ አልስማማበትም ማለታቸው ተሰማም። ፓርቲው ህጋዊ ህልውናው እንዲመለስ የሚያስችሉ የህግ ክፍተቶች እንዲታረሙ ለፍትህ ሚኒስትራቸው ትዕዛዝ መስጠታቸውም ተሰምቷል። መረጃውን ይዘናል። ጦርነቱ ይቀጥላል አሉ ምክትል ጠቅላይ ሚኒስትሩ። እሳቸው እንዳሉትም በአማራ ክልል ወሎ፣ ጎንደርና ጎጃም የተለያዩ አካባቢዎች ውጋዎች እየተደረጉ ናቸው። በሰሜን ሸዋ ሸዋሮቢት ደግሞ ሰላማዊ ዜጎች ተገድለዋል። የክልሉን ውሎ የተመለከተ ዘገባ ታደምጣላችሁ። የፓርላማ አባላት የጨረቃ ቤት ገንብተው እያከራዩ መሆኑን መንግስት አያረጋገጥም። የብልጽግናው መንግስት አባላቱ የጨረቃ ቤቶችን ገንብተው እያከራዩ ለጸጥታ ችግር ምክንያት ሆነዋል ብሏል። ከምንጮቻችን ያገኘነው መረጃ ይቀርባል። ጠቅላይ ሚኒስትሩ ከፓትርያርኩ የቀረበላቸውን የእንነጋገር ጥያቄ እስካሁን አለመመለሳቸው ተሰማም። ፓትርያርኩ በወቅታዊ ሁኔታዎች ላይ እንነጋገር በሚል ሁለት ጊዜ ጥያቄ ማቅረባቸውም ታውቋል። ጉዳዩ ለዳንኤል ክብረትም ተመርቷል ተብሏል። ትሰሙታላችሁ። የትግራይ ክልል የጠቅላይ ሚኒስትሩን የፓርላማ ንግግር ሀሰት ሲል ምላሽ ሰጥም። ጠቅላይ ሚኒስትር ዐቢይ አህመድ ከቀናት በፊት በሕዝብ ተወካዮች ምክር ቤት ፊት ቀርበው ከትግራይ ክልል አሁናዊ ሁኔታ ጋር በተያያዘ በርካታ ጉዳዮችን ማንሳታቸው ይታወሳል። የምንቃኘው ሌላው ጉዳይ ነው። ባሳለፍነው ቅዳሜ በኤርትራ ምጽዋ በተካሄደ የመታሰቢያ በዓል ላይ የቀረበው ጉዳይ መነጋገሪያ ሆኗል ጠቅላይ ሚኒስትር አብይን የሚዘርፉና የሚያዋርዱ ንግግሮች በአንድ ህጻን ልጅ አማካኝነት ያቀረቡት የኤርትራ ባለስልጣናት በህጻን ልጅ ምላሽ የሰጠናቸው ህጻን ስለሆኑ ነው እያሉ ነው ይህንንም እንመለከታለን የአሜሪካው ፕሬዝደንት በሀገሪቱ መስሪያ ቤቶች ላይ ጥቅም ላይ እንዳይውል የከለከሉትን ቲክቶክ መጠቀም መጀመራቸው እያነጋገረ ነው። አለም ላይ ቲክቶክን ከሚጠቀሙ እንደ ጠቅላይ ሚኒስትር ዐቢይ ካሉ ጥቂት የሀገራት መሪዎች ተርታም ተሰልፏል ሰሙታላችሁ። ጅቡቲ፣ ሱዳን ወደ ኤጋድ እንድትመለስ ልዩሉ ኦክላከች የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታዳምጣላችሁ። ሰናይ ቆይታ ይሆንላችሁ ይሆንላችሁ። ጦርነቱ ይቀጥላል ሉ ምክትል ጠቅላይ ሚኒስትሩ እሳቸው እንዳሉትም በአማራ ክልል ወሎ፣ ጎንደርና ጎጃም የተለያዩ አካባቢዎች ውጋዎች እየተደረጉ ናቸው። በሰሜን ሸዋ ዞን ሸዋሮ ደግሞ ሰላማዊ ዜጎች ተገድለዋል። የአማራ ክልል የብልጽግና ባለስልጣናት ዛሬም ለምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነ ያአቀባበለ ስነስርዓት የሚል መርሃ ግብር ላይ ውለዋል። አቶ ተመስገን ባለፉት ስድስት ወራት ውስጥ በይፋ እንኳን ከአራት ጊዜ በላይ በዛው በባህር ዳር አቀባበል ተደርጎላቸዋል። እሳቸው በክልሉ ርዕሰ መዲናም ስለ ጦርነትና በብልጽ ብልጽግና ቋንቋ ሕግ ማስከበር ቀጣይነት በሚናገሩበት በዛሬው እለት በክልሉ የተለያዩ ስፍራዎች ላይ ውጊያዎች ሲደረጉ ውለዋል። በደቡብ ጎንደር ዞን ደራ ሀሙሲት የቀጠለ ውጊያም ሰብአዊ ጉዳቱ ከፍተኛ ነው። የአካባቢው አርሶ አደሮችም የተገደሉ የጸጥታ አካላትን በጋራ ሲቀብሩ እንደነበር ነው የተሰማው። በተለይም ገላውዲዎስ ተብሎ በሚጠራው አካባቢ የተከፈተ ውጊያም በደርዘን የሚቆጠሩ ተፋላሚዎች የተገደሉበትና የቀጠለ ስለመሆኑም ለማወቅ ተችሏል። ባለፉት ተከታታይ ቀናትም በዚሁ በደቡብ ጎንደር ዞን ማህደረ ማርያም እስከ አረብ ገበያም እስቲ በርካታ ስፍራዎች ላይ የተኩስ ልውጦች ሲደረጉ ሰንብቷል። ከዚሁ ዞን ወደ ሰሜን ወሎ በሚያስተሳስረው ደብረ ዘቢጥ አካባቢም እንዲሁ ውጊያ የተቀሰቀሰ ሲሆን የፋኖ ኃይሎችን በርካታ ቁጥር ያለው የነፍስ ወከፍ መሳሪያን ያገኘንበት ነው ብለዋል። በሰሜን ወሎ ቆቦ ቃሌም ተብሎ በሚጠራው አካባቢ እንዲሁ ውጊያ እየተደረገ ይገኛል። ባለፈው ሳምንት በዚሁ አካባቢ ታኩለሽ ላይ በርካቶች የተገደሉበት ውጊያ መደረጉም አይዘነጋም። በዚሁ ዞን ከላሊበላ አቅራቢያ በተለይም ኩልመስክ ዙሪያ የተኩስ ልውውጥ እየተደረገ ስለመሆኑ ትናንት መዘገባችንም የሚታወስ ነው። በአዊ ዞን ቻግኔ ድንገተኛ ጥቃት በቁጥር ያልታወቁ የመከላከያ ሰራዊት አባላትን ለጉዳት ዳርጓል። ጎጃም የተለያዩ አካባቢዎች እንዲሁ የደፈጣና ድንገተኛ የካምፕ ላይ ጥቃቶች ተፈጽሟል። ከግንደወይን ወደ ደብረ ወርቅ በሶስት ተሽከርካሪዎች ተጭኖ በማምራት ላይ የነበሩ የመንግስት የጸጥታ ኃይሎች የተፈጸመባቸውን ጥቃት ተከትሎም ከነ ተሽከርካሪዎቹ ለከፋ ጉዳት ተዳርጓል። በዚሁ በጎጃም ደብረ ማርቆስ አቅራቢያ በምትገኘው አንበርም ሰሞኑን በተፈጸመ ጥቃት በቁጥር በርካታ በሚል የሚገለጹ የሰራዊቱ አባላት ስለመገደላቸው መዘገባችንም ይታወሳል። በክልሉ እየተደረጉ በሚገኙት ውጊያዎች በርካታ የፋኖ የመከላከያ ሰራዊትና፣ ሌሎችም የጸጥታ አካላት እየተገደሉም ናቸው። ከነዚህ ተፋላሚዎች ባሻገር በሰላማዊ ዜጎች ላይ የሚፈጸሙ ግድያዎችም እንደቀጠሉ ነው። ትናንት በሰሜን ሸዋ ዞን ሸዋሮቤት ከተማም ባጃጅ አቁሙ ሲባሉ አላቁሙም በሚል አራት ነዋሪዎች በክልሉ የጸጥታ አካላት በተተኮሰ ጥይት መገደላቸውን ነው የሰማ ነው። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ደግሞ ከሰሞኑ ዓለም አቀፍ የመገናኛ ብዙኃን ትኩረት የሰጡትን የመራዊውን ጭፍጨፋ ጨምሮ ሌሎችም የተፋላሚዎችና የሰላማዊ ዜጎች ግድያን የሚያስቀጥለውን ጦርነት በርሳቸው አገላለጽ ሕግ ማስከበሩ ይቀጥላል ብሏል። ሰላምን ብቻ አስከብሮ ያለ ልማት ብዙ መራመድም ብዙ መቆየትም አይቻልም። በልማት ብቻ ደግሞ ሕግና ስርዓት ካላስከበር ተመሳሳይ ነው። የፓርላማ አባላት የጨረቃ ቤት ገንብተው እያከራዩ መሆኑን መንግስት አረጋገጥም። አባላቱ የጨረቃ ቤቶቹን ገንብተው እያከራዩ መሆናቸውንና ለጸጥታ ችግር ምክንያት መሆናቸውን መንግስት ገልጿል። የብልጽግናው መንግስት ከተለያዩ ወረዳዎች ያመጣቸውን ግለሰቦች የፓርላማ አባል ናችሁ ብሎም የመኖሪያ ቤቶቹን ሰጥቶ እንደሚያኖራቸው ይታወቃል። በዚህም በቦሌ በኦሎምፒያ በፒያሳና በገርጃ አካባቢ በብዛት የፓርላማ አባላት ይኖራሉ። ከነዚህ ውስጥ በገርጃ አካባቢ የሚኖሩት የብልጽግናው የፓርላማ አባላት ከመንግስ ሳይንቲስት በተሰጣቸው መኖሪያ ቤት ግቢ ውስጥ ሌላ ቤት እየሰሩ በማከራየት ላይ መሆናቸውን የፌዴራል ቤቶች ልማት ኮርፖሬሽን ገልጿል። ኮርፖሬሽኑ ለህዝብ ተወካዮች ምክር ቤት ጽፈት ቤት ቤቶቹ እንዲፈርሱና ይህ ህገወጥ ተግባር እንዲቆም የጠየቀው ከአንድ አመት በፊት መሆኑን የኮርፖሬሽኑ ምንጮች ለጣቢያችን ተናግሯል። ህግ ለማውጣት በሚል በፓርላማ የተሰባሰቡት የበልጽግናው ሰዎች መንግስት በሰጣቸው ግቢ ውስጥ ህገወጥ በሆነ መልኩ ቤት በመገንባት ማከራየታቸው ከአንድ ዓመት በፊት በፓርላማ ውስጥ መነጋገሪያ እንደነበር የሚያስታውሱ አንድ አንድ ምንጭ ቤቶቹን የሚያስተዳድረው የቤቶች ኮርፖሬሽን ይህንን የፓርላማ አባላቱን የጨረቃ ቤት እንዲያፈርስ ጠይቆ እንደነበርም ገልጿል። ቤቶቹን ከቤቶች ኮርፖሬሽን ተረክቦ የሚያስተዳድረው የምክር ቤቱ ጽፈት ቤት መሆኑን የገለጹት ምንጮች በወይዘሮ ምስራቅ መኮንን የሚመራው የፓርላማው ጽፈት ቤትም የፓርላማ አባላቱ የገነቡትን ህገወጥ ቤት እንዲያፈርሱ ተነጋግረው እንደነበር አስታውሷል። ቤቶቹን የሚያፈርስ ኮሚቴም ተቋቁሞ እንደነበር የገለጹልን ምንጮቹም፣ ሆኖም ቤቶቹ ሳይፈርሱ መቅረታቸውንም አስረድተዋል። የፓርላማ አባላቱ የገነቡትን የጨረቃ ቤት አከራይተው መኖር መቀጠላቸውን ያረጋገጠው የቤቶች ኮርፖሬሽንም በራሱ ባለሙያዎች ቤቶቹን ሊያፈርስ መሆኑን ፓርላማው ገልጿል። ኢትዮ ፎረም የተመለከተውና ባሳለፍ ነው ጥር ዘጠኝ የቤቶች ኮርፖሬሽን ለሕዝብ ተወካዮች ምክር ቤት ጽፈት ቤት በጻፈው ደብዳቤም ሕገወጥ ግንባታውን አካሂደው ቤቶችን ያከራዩ አባላት ለአካባቢው የጸጥታ ችግር መንስኤ ናቸው ብሏል። ጽፈት ቤቱን በገርጂ አካባቢ ለምትኖሩ የምክር ቤት አባላት በሚል በጻፈላቸው መልእክት ቤቶቹን ሰርተው እያከራዩ ያሉ የፓርላማ አባላት በገርጂና አካባቢ ለሚፈጠር የጸጥታ ችግርና የተለያዩ ወንጀሎች መነሻ ምክንያት መሆናቸውን ገልጾም በመሆኑም ከምክር ቤቱና ከቤቶች ኮርፖሬሽን አሰራር ውጭ በራሳቸው የገነቡ የምክር ቤት አባላት ቤቶቹ በፌዴራል ቤቶች ኮርፖሬሽን ባለሙያዎች መፍረስ እንዳለባቸው መወሰኑን ይገልጻል። በግርጂ አካባቢ የፓርላማ አባላት የሚኖሩባቸው ቤቶች ባለአንድ ፎቅ የሆኑ የራሳቸው ሰፋፊ ግቢዎች አሏቸው። አባላቱም የጨረቃ ቤት የገነቡት በነዚህ ለአምስት ዓመት እንዲኖሩባቸው በተፈቀደላቸው ግቢ ውስጥ ነው። ከነዚህ ውስጥ በተቃዋሚ ስም በብልጽግናው ፓርላማ ውስጥ የገቡ የአማራ ብሔራዊ ንቅናቄ አብን አመራሮችም ያሉበት ስለመሆኑ ምንጮቹ ይገልጻሉ። በጉዳዩ ላይ አስተያየት እንዲሰጡን የደወልላቸው የፓርላማው ጽፈት ቤት ኃላፊ ምስራቅ መኮንን ግን ጥያቄያችንን ከሰሙ በኋላ መልሽ ልደውል በሚል ስልኩን ዘግተውታል። ጤና ይስጥልኝ ዶክተር ለአንድ መረጃ ነበር የምደውለው። ዶክተር ከኢትዮ ፎረም ሚዲያ ነው ምደውልለት። አንድ ዜና ሰምተን የእናንተ ቢሮ የሚያስተዳድራቸው ቤቶች ግቢ ውስጥ የመንግስት የፓርላማ አባላት ማለት ነው። በመንግስት ቤት ግቢ ውስጥ የመኖሪያ ቤት እየገነቡ ያከራያሉ። ይሄንን መረጃውን መረጃውን ብቻ ይሄ የቤት ምናሉኝ ምናሉኝ ጠቅላይ ሚኒስትሩ ከፓትርያርኩ የቀረበላቸውን የንነጋገር ጥያቄ እስካሁን አለመመለሳቸው ተሰማም። ፓትርያርኩ በወቅታዊ ሁኔታዎች ላይ እንነጋገር በሚል ሁለት ጊዜ ጥያቄ ማቅረባቸውም ታውቋል። የብልጽግናው መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ተዋለ ብልጽግና ይሁንም ብሎ ከመፈረጅ ጀምሮም የቤተክርስቲያኗ ምእመናንን በማጋደል ተቋሞቿን በማቃጠልና በርስ በርስ መከፋፈል በመፍጠር እያዳከመ በቀጠልባቸው ባለፉት ዓመታት ጳጳሳቱን ለጦረኛ ተግባራቱን ሲገለገልባቸው ታይቷል። ይሁን እንጂ ባለፈው ዓመት የካቲት ወር ላይ በይፋ በፈጸመው ጣልቃ ገብነት የቤተ ክርስቲያኗን ሲኖዶስ ለመከፋፈል ጥሯል በሚል በሲኖዶሱ ሲወነጀል እንደነበርና ጠቅላይ ሚኒስትር አብይም ዝም ብለን አናይም ሲሉ መደመጣቸው አይዘነጋም። በወቅቱ የነበረው ሁኔታ በሸምግልና ከተጠናቀቀ በኋላ ጠቅላይ ሚኒስትሩ በቤተክርስቲያኗ ላይ ቂም ቋጥሯል የሚሉ አስተያየቶች እየተሰሙ ባለበት ወቅትም የሲኖዶሱን ዋና ጸሐፊና ለጦርነት ቋሚ አገልጋያቸው ሆኖ ተሰልፈው ከነበሩት ጳጳሳት አንዱ የነበሩትን አቡነ ጴጥሮስን ወደ ሀገር ቤት እንዳይገቡ አስደርገዋል። ይህንን መንግስታዊ ድርጊት ቤተክርስቲያኗን እንደ መድፈር የቆጠሩ ምእመናን የሃይማኖት አባቶችም ድርጊቱን ሲኮንኑ ሰንብቷል። ፓትርያርኩ አቡነ ማትያስና የቤተ ክህነቱ ጠቅላይ ስራ አስኪያጅ አቡነ አብርሃምም ጉዳዩን በተመለከተ ከጠቅላይ ሚኒስትሩ ጋር ለመወያየት ጥያቄ ሊያቀርቡ እንደሆነ መዘገባችን አይዘነጋም። በፓትርያርኩ ጽህፈት ቤት ቁጥርና ማህተም ወጪ የተደረገ ደብዳቤም ለጠቅላይ ሚኒስትሩ ባለፈው ሳምንት ሁለት ጊዜ መላኩን ሰምተናል። በቋሚ ሲኖዶሱ በተወሰነው ውሳኔ መሰረት ከጠቅላይ ሚኒስትሩ ጋር በመነጋገር መካረሩን እናለዝብ፣ አቡነ ጴጥሮስም ወደ ሀገር ቤት እንዲገቡ ይፈቀድ በሚል ለጠቅላይ ሚኒስትሩ የእንዋይ ጥያቄ የያዘ ደብዳቤ ባሳለፍ ነው ረቡ ለጠቅላይ ሚኒስትር ጽህፈት ቤት ደርሷል ያሉት አንድ ምንጭ፣ ይሁን እንጂ ምላሽ ስላልተሰጣቸው ባለፈው ቅዳሜ በድጋሜ ደብዳቤ አስገብተዋል ብለውናል። ቤተ ክርስቲያኗ ለጠቅላይ ሚኒስትር ጽህፈት ቤት ያስገባቸው ደብዳቤ ለምን ምላሽ አልተሰጠውም ብለን የጠየቅነው አንድ የቤተ መንግስቱ ምንጭ ጉዳዩን ጠቅላይ ሚኒስትሩን መደበኛ ባልሆነ መንገድ እንደሚያውቁናም ደብዳቤው ለማህበራዊ ጉዳይ አማካሪያቸው ዳንኤል ክብረት ተመርተዋል ብለውናል። ረቡ ለት የተጻፈውን ደብዳቤ ሊቢያውን ምላሽ አልተሰጠበት ምክንያት አላውቀውም የሚሉት እኒሁ ምንጭ ይሁን እንጂ በሳምንቱ መጨረሻ ጠቅላይ ሚኒስትሩ በተለያዩ ድግሶች ተጠምደው ስለነበር ቢሯቸው ውስጥ እምብዛም አልተገኙም ሲሉም ነግረውናል። ጠቅላይ ሚኒስትሩ የፓትርያርኩን ጥያቄ ተቀብለው ለውይይት የሚቀመጡ ይመስልሃል ወይ ብለን የጠየቅነው አንድ የጠቅላይ ሚኒስትሩ ባልደረባ በአንጻሩ እርግጠኛ አይደለሁም የሚል ምላሽ ህወሓትን በማስመልከት ምርጫ ቦርድ የወሰነውን ውሳኔ ጠቅላይ ሚኒስትሩ አልስማማበትም ማለታቸው ተሰማም። ፓርቲው ህጋዊ ህልውናው እንዲመለስ የሚያስችሉ የህግ ክፍተቶች እንዲታረሙ ለፍትህ ሚኒስትራቸው ትእዛዝ መስጠታቸውም ተሰምቷል። ከወራት በፊት በጠቅላይ ሚኒስትሩ ትእዛዝና በብርቱካን ሚደቅሳ ፈጻሚነት ህወሓት እንደ አዲስ ካልተመዘገበ በስተቀር የቀደመው እውቅናው እንደማይመለስለት መወሰኑ አይዘነጋም። ድርጅቱ ሽብርተኛ ብሎ ከፈረጀ በኋላ የነበሩትን ንብረቶችን የወረሰው የብልጽግናው መንግስት በደቡብ አፍሪካ የሰላም ስምምነት ከተፈራረመ በኋላ ለህወሓት ነባሩን እውቅና ላለመስጠትም ወስኖም ነበር። ይሁን እንጂ ይህንን ውሳኔ ጠቅላይ ሚኒስትሩ እንደማይደግፉትና የተፈጠረው የህግ ክፍተት ታርሞ ድርጅቱ በፍጥነት ነባር እውቅናው እንዲመለስለት ለፍትህ ሚኒስትሩ ጌዲዮን ቲሞቴዎስ መመሪያ መስጠታቸውን አቶ ጌታቸው ረዳም ለትግራይ የመገናኛ ብዙኃን ተናግሯል። ባሳልፍ ነው አረብ በቤተ መንግስት በተካሄደው ውይይት ላይ ጠቅላይ ሚኒስትሩ ይህንን መመሪያ መስጠታቸውን የገለጹት አቶ ጌታቸውም ይህም በፍጥነት ይከናወናል ብሏል። የኢትዮ ፎረም ምንጮች ደግሞ መመሪያው የተሰጠው ጌዲዮን ጢሞቴዎስ ወዲያውኑ በድሮ ነው ወይስ በአዲስ የሚል ጥያቄ ማቅረባቸውንና ጠቅላይ ሚኒስትሩን በድሮ በማለት መመለሳቸውን ነግረውናል። ከተለያዩ ሀገራት ባሰባሰበው ኃይልና ሰራዊት ሁለት ዓመታት ትግራይን የወጋው የብልጽግናው መንግስት ያደረሰው ውድመት 30 ቢሊዮን ዶላር እንደሆነ ራሱ አገዛዙ ሲገልጽ እንደነበር ይታወሳል። አቶ ጌታቸው ረዳ ግን የውድመቱን መጠን 80 ቢሊዮን ዶላር መሆኑን በዛሬው መግለጫቸው ላይ አስታውቋል። ከ2013 ጀምሮ ለትግራይ የሚሰጠውን በጀት በሁለት ዓመት አቋርጦ የነበረው የፌደራል መንግስት የክልሉን ጡረተኞች ደሞዝ መከልከሉም አይዘነጋም። አቶ ጌታቸው ረዳ ግን ደሞዝ የተቋረጠባቸው የመንግስት ሰራተኞች የአምስት ወራት ደሞዛቸውን እንሰጣለን ብሏል። የትግራይ ክልል የጠቅላይ ሚኒስትሩን የፓርላማ ንግግር ሀሰት ሲል ምላሽ ሰጠም። ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት የሕዝብ ተወካዮች ምክር ቤት ፊት ቀርበው ከትግራይ ክልል አሁናዊ ሁኔታ ጋር በተያያዘም በርካታ ጉዳዮችን ማንሳታቸው ይታወሳል። ከአጋሮቻቸው ጋር በመሆን ያወደሙትን ክልል መልሰው እየጠገኑት ስለመሆኑ የተለያዩ ቁጥሮችን እየጠሩም ተናግሯል። ከነዚህ ቁጥሮች ውስጥም ከ200 በላይ ኢንዱስትሪዎችን ስራ አስጀመርን ያሉበት ይገኝበታል። ኢንዱስትሪን በሚመለከት ከፕሪቶሪያ ስምምነት በኋላ 217 ፋብሪካዎች ስራ ጀምረዋል። መብራት፣ ገንዘብ ኢሹ አለ። ስራ ጀምረዋል። ዝም ብሎ መክፈት አይደለም፣ ድጋፍ ይፈልጋል። እዛ ውስጥ ሰዎች ስራ ያገኛሉ ማለት ነው። እንዲያም ሆኖ የትግራይ ክልል ጊዜያዊ አስተዳደር ይህን የጠቅላይ ሚኒስትሩን ንግግር ከእውነት የራቀ ሲል ገልጾታል የትግራይ ክልል ኢንዱስትሪ ቢሮ በክልሉ ከጦርነቱ በኋላ ስራ የጀመሩ ኢንዱስትሪዎችን በተመለከተም ከኢንዱስትሪ ሚኒስቴር ለጠቅላይ ሚኒስትሩ የቀረበላቸው ሪፖርት በተጨባጭ መሬት ላይ ካለው እውነታ ጋር የተራራቀ ነው ሲል ሪፖርቱን ውድቅ አድርጎታል 217 ኢንዱስትሪዎች ሁለገብ ድጋፍ ተደርጎላቸው ስራ ጀምሯል ተብሎ የተገለጸውም ከእውነታው የራቀ ብሎታል ከፍተኛ የብድርና የወለድ መጠንን ጨምሮ የጥሬ ዕቃ አቅርቦት ችግር አሁን ግዙፍ ኢንዱስትሪዎች ስራ እንዳይጀምሩ ትልቅ እንቅፋት ሆኖ በቀጠለበት አግባብ ሁለገብ ድጋፍ ተደርጓል ማለት አያስደፍርም በማለትም ተችቷል። በክልሉ በታወጀው አውዳሚ ጦርነት የተነሳም የኢንዱስትሪ ዘርፉ ከነበረበት ከፍተኛ ጉዳት በዘላቂነት እንዲያገግም መሬት ላይ የወረደና ተጨባጭ ድጋፍ እንዲደረግም ነው የትግራይ ክልል ጊዜያዊ አስተዳደር ጥሪ ያቀረበው። በክልሉ የተለያዩ ኢንዱስትሪዎች በጦርነቱ ሳቢያ ተቃጥሏል፣ ተዘርፏል፣ ወድመዋል። ሰራተኞቹም ያለደሞዝ አመታትን ዘልቀዋል። በበርካታ ፋብሪ ች ተቀጥረው ይሰሩ የነበሩ ሰራተኞችም በረሃብ ምክንያት የሞቱ እንዳሉ ሪፖርቶች መውጣታቸው የሚዘነጋ አይደለም። ባሳለፍነው ቅዳሜ በኤርትራ ምጽዋ በተካሄደ የመታሰቢያ በዓል ላይ የቀረበው ጉዳይ መነጋገሪያ ሆኗል። ጠቅላይ ሚኒስትር አብይን የሚዘልፉና የሚያዋርዱ ንግግሮች በአንድ ህፃን ልጅ አማካኝነት ያቀረቡት የኤርትራ ባለስልጣናት በህፃን ልጅ ምላሽ የሰጠናቸው ህፃን ስለሆኑ ነው እያሉ ነው

የምጽዋን የተቆጣጠርንበትን ሰላሳ አራተኛ ዓመት በሚል በጠሩት ድግስ ላይ ወታደራዊ ልብስ ያለበሱት ሕፃን ስም ሳይጠራም ጠቅላይ ሚኒስትር ዐቢይ ውሃ ሰማያዊ ነው ያሉትን ቃል ተውሶም አንድ እውቀት አጠር ጎረቤታችን ውሃ ሰማያዊ ነው አለቻሉም። የኛ ባህር ቀይ ነው፣ በደም የተገኘ ባህር ነው። ለሰላም እጅ ዘርግተን ፊት ብንሰጠው ቅንነታችንን በብልጥነት ወሰደው። ሌላ ምን ይባላል? ምህረቱን ይስጠው። ያ ከባለቤቶቹ በላይ ባለቤት ነኝ የሚለው የሴትን ትርጉም በቅጡ ላልተረዳው ውሃ ሰማያዊ ነው እያለ እንደሚቀጥፈው እርማት ስጦት አስተካከል በሉት። ባህሩ ሰማያዊ ሳይሆን ቀይ ነው፣ እንደ ስሙም በባለቤቶቹ አይን እንደዛ ነው ቀለሞ እያለ የሚናገር ህፃን ጠቅላይ ሚኒስትሩን እኛ ሰው ያደረግነው ነው፣ ጠንቋይ፣ ህልመኛ፣ ደፋር፣ ደላላ፣ እውቀት የለሽ ነው ወዘ ተብሎ ከገለጸ በኋላ ቀይ ካርድ እንደሰጠን እወቀው ሲልም ይደመጣል። በኪናው ያቀራረብ መልክ ያቀረበው ንግግርን ከጨረሰ በኋላ የኤርትራው ፕሬዝደንት አቶ ኢሳያስ አፈወርቂ ፍጹም ስሜታዊ በሆነ መንገድ ታዳጊውን አቅፈው ሲስሙት ሲያበረታቱትና ሌሎች ባለስልጣናት ሁሉን እየዞረ ሰላም እንዲል ሲያደርጉትም ተስተውሏል። ጉዳዩ በአንዳንድ የሻዕቢያ ፕሮፓጋንዳ ልሳናት አሁንም መወያያ ሆኖ የቀጠለ ሲሆን ለጠቅላይ ሚኒስትሩ በህፃን ልጅ መልስ የሰጠ ነው፣ እሱ ህፃን ስለሆነ ነው በማለት እየጻፉም ነው። ህጻናት የዋህነትና ደግነትን የታደሉ እርግጠኛ የሆነ የማደግ ተስፋም ያላቸው በመሆናቸው ክፋትና ሴራ ስራቸው ከሆነ የብልጽግና ባለስልጣናት ጋር መነጻጸራቸውን እንደማንደግፍ ለተከበራቸው የኢትዮ ፎረም ቤተሰቦች መግለጽ እንፈልጋለን። ለህጻን ጠቅላይ ሚኒስትር በህጻን መልስ ሰጥተኗል ያሉትም ራሳቸው ሻቢያዎቹ መሆናቸውን ለማሳወቅ እንወዳለን። ጅቡቲ ሱዳንን ወደ ኢጋድ ለመመለስ ልዩ ልዑክ ላከች። የጅቡቲው ፕሬዝደንት እስማኤል ኦመር ጌሌህ የሚያግባባ የልዑካን ቡድን ወደ ሱዳን መላካቸውም ተሰምቷል። ከአንድ ሳምንት በፊት የተላከው ልዑክም ከፕሬዝደንቱ የተጻፈው ደብዳቤ ጊዜያዊ መቀመጫውን ፖርት ሱዳን ላደረጉት አብዶል ፈታል ብሩሃን መላካቸው ተዘግቧል። ሱዳን ወደ ኢጋድ አባልነቷ እንድትመለስ ለማግባባት የተላከው ልዩ ልዑክ ሱዳን ከኢጋድ የወጣችበትን ውሳኔ ደግማ እንድታጤ ነውና ወደ ድርጅቱ እንድትመለስ ለማግባባት ነውም ተብሏል። የጅቡቲው የውጭ ጉዳይ ሚኒስትር ማሐመድ መሐመድ አሊ የሱፍ ሱዳን የቀጠነው ወሳኝና አስፈላጊ ሀገር በመሆኗም ወደ ኢጋድ እንድትመለስ የማግባባቱን ስራ ጀምረናልን ብሏል። የኢጋድ ዋና መቀመጫናም የወቅቱ ሊቀመንበር የሆነችው ጅቡቲ ባለፈው ጥር አጋማሽ የሱዳኑን አማጺ ኃይል መሪ የሆኑትን ጄኔራል ሐሜቲን ተቀብላ ማነጋገሯና በኢጋድ ስብሰባ ላይም እንዲሳተፉ መደረጉ ያልብሩሃንን ወገን አስቆጥቷል። በዚህም በፈረንጆቹ አቆጣጠር ከጥር ሀያ ጀምሮ ሱዳን ከምስራቅ አፍሪካ የልማት በየነ መንግስታት ኢጋድ አባልነቷ ራሷን ማግለሏን ገልጻለች። የፕሬዚደንት ልኡክ ወደ ሱዳን ያቀነው ይህንን ችግር ለመፍታት መሆኑን የተነገረውም የአሜሪካው ፕሬዝደንት በሀገሪቱ ጥቅም ላይ እንዳይውል የከለከሉት ቲክቶክን መጠቀም መጀመራቸው እያነጋገረ ነው። ዓለም ላይ ቲክቶክ ከሚጠቀሙ እንደ ጠቅላይ ሚኒስትር አብይ ካሉ ጥቂት የሀገር መሪዎች ተርታም ተሰልፏል። ፕሬዝደንት ጆ ባይደን የቲክቶክ አካውንት ከፍተው ቪዲዮ ማጋራትም ጀምሯል። ፕሬዝደንቱ ቲክቶክ በመንግስት ተቋማት ጥቅም ላይ እንዳይውል የሚያገድ ህግ ላይ ፊርማቸውን ያስቀመጡ ቢሆንም እርሳቸው ግን ሲገለገሉበት ተስተውሏል። የቻይና ንብረት የሆነው ቲክቶክ የደህንነት ስጋት ደቅኗል በሚል ህግ ያወጡት ፕሬዝደንቱም ይህንን ውሳኔያቸው ሲሆን ተከትሎ የሀገሪቱ የፌዴራል መንግስት ተቋማት ይህንን መተግበሪያ በቢሮ ውስጥ መጠቀማቸውን ከልክሏቸዋል። እንዲያም ሆኖ በያዝነው የፈረንጆቹ ዓመት የሚደረገው ፕሬዝደንታዊ ምርጫ ባይደን ቅስቀሳ የሚያደርጉበት የራሳቸው የቲክቶክ አካውንት ከፍቷል። በአሜሪካ ከ150 ሚሊዮን በላይ የቲክቶክ ተጠቃሚዎች በመኖራቸው ምክንያትም ይህንን ማህበራዊ ሚዲያ ለመጠቀም መገደዳቸው ተገልጿል። የአሜሪካ ፍትህ ሚኒስቴር ባሳለፍነው ሳምንት የባይደን የማስታወስ ችሎታ ጥያቄ ውስጥ መውደቁንና ሚኒስትራዊ የመረጃ አያያዛቸውም ሊመረመር ይገባል ማለቱን መዘገባችን ይታወሳል። የቲክቶክ አካውንት ያላቸው የሀገራት መሪዎች ጥቂት ሲሆኑም ከነዚህ ውስጥም አንዱ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። ፕሬዚደንት ባይደን ለምርጫ መቀስቀሻ የሚጠቀሙበትን ቲክቶክን የኢትዮጵያው ጠቅላይ ሚኒስትር ግን ራሳቸው ላይ ሂስ የሚያቀርቡ ሰዎች ለማሰርና ለመለየት እየተጠቀሙበት ለመሆኑ በዚህ ማህበራዊ ሚዲያ ምክንያት መንግስት ተቃውማቸዋል በሚል የሚታሰሩ ሰዎች እማይ ናቸው። ጠቅላይ ሚኒስትሩ አንድ መቶ ሺህ የሚጠጉ ተከታዮች ባገኙበት የቲክቶክ አካውንታቸው የተለያዩ ቪዲዮዎችንም እያጋሩ ይገኛሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች እነዚህ ናቸው። መልካም ቆይታም።